አሰላም አለይኩም ወራህመቱላሂ ወበረካቱ። ድማ የተከበራችሁ ቻናሌ ተከታታዮች እንዲናችሁ፣ ደህና ናችሁ፣ ሰላም ናችሁ ወይ? ያለን አልሐምዱሊላ። እናንተ እንዲናችሁ፣ ስራ አፍያ፣ ጤንነት ሁሉ ሰላም ነው ወይ? እየበረታችሁ ነው ወይ? እኛ እየበረታን ነው፣ አልሐምዱሊላ። ስለ ሁሉም ነገር አልሐምዱሊላ ምስጋና ለአላህ እያልን እየኖርን ነው። እና ሀገርም ሰላም ነው፣ ቤተሰብም ሰላም ነው። አዝመራውም አሪፍ ነው፣ እየያዘ ነው ፍሬውን ደግሞ ኢንሻአላህ ወደፊት እናየዋለን። ቻናሌን ማለት ነው። ገና ክፍት ስታደርጉት ላይክ በማድረግ ጀምሩት። አበረታቱን። እያበረታታችሁኝ ነው፣ በጣም አመሰግናለሁ ውድህቶቼ ከዚህ የበለጠ ደግሞ አበረታቱን። ለእስካሁኑ አመሰግናለሁ። ከዚህ በኋላም የበለጠ የበለጠ የበለጠ አበረታቱን። ሰብስክራይቡንም ከፍ አድርጉት። ኮመንቱንም አሪፍ አሪፍ አሪፍ ልጻፉ ላይክም አድርጎ እላችኋለሁ እና ትናንትና በሰራው ቪዲዮ ማለት ነው አንዱ ለልጆች በውስጥ ገብተው ምን ታስፈራሪ ያለሽ ምን ሆነ አለ። እኔ በነገራችን ላይ ማለት ነው እንደኔ እንደኔ ማለት ነው ያው የሰው አስተያየትና የሰው አመለካከት የሁላችንም አስተሳሰብ ይለያያል። እንደኔ ግን የሚያስጨንቅ ነገር የሆነ የሚያሳስብ ነገር አውርቻ ቃለሁ ብዬ አላስብም። አሳሰብሽን አስጨነቅሽን፣ ምናምን ንብረትሽን ቼክ አድርጊ። ንብረታችሁን የገዛችሁትን ነገር ህዲው ይከታተሉላችሁ ይውላችሁ፣ ካልታጠረም ያሳጥሩላችሁ። ማለት ማስፈራራት ወይም ስጋት ውስጥ መክተት አይደለም። ዘንግታችሁ ከሆነ እያስታወስኳችሁ ነው። ገብቷችኋል አባባሌ? እናንተ እዛ ሆናችሁ ብታስቡ፣ እዚህ ያለ ሰው ነው ሄዶ የሚያየላችሁ። እናንተ ደግሞ ቤተሰቦቻችሁን ህዳችሁ እውልን በሉ። ክደት በዝቷል። ሰው ሽምጥጥ እያደረገ ነው። ነው እኮ እኔ አባባሌ። አሁን ኮሜንት ላይ ሁላችሁም አይታችኋል። እኔም ተከድጃለሁ። ቤተሰርች ራሱ ተከድቻለሁ ያለች ልጅ ራሱ አለች። እንኳን ቦታውን ማለት ነው። ገብቷችኋል የሸጡትን አልሻጥንም ብለው ሽምጥጥ፣ ዋስም ምንድን ነው ሽማግሌ ፊትም ምናምን ቢፈራረሙ ሽምጥጥ ካደረጉ በምን ይያዛሉ? በማን ይከሰሳሉ? ምንም ክስ ምናምን፣ ያ ምክንያቱም ህገወጥ መሬት ስትፈራረሙ ሽማግሌ ነው የሚቀመጠው። በወረቀት ነው የምትጻጻፊ። በቃ የሆነ ዝም ብሎ ወረቀት አላት፣ በወረቀት ትጻጻፊ ያለሽ፣ ትፈርም ያለሽ ምናምን፣ ብሩን ትራንስፈር ታደርጊያለሽ። ገብቶሻል? በኋላ እንኳን ትራንስፈር ያደረጉበትን ፋቶራ አንጡ ቢባሉ ሊጥሉት ይችላሉ። ቤተሰብ ማለት ሊዘነጉ ስለሚችሉ ከክፋት ሳይሆን ሊዘነጉ ስለሚችሉ ማለት ነው። ትራንስፈር ያደረጉበትን ራሱ ፋቶራ ሊጠፋ ይችላል። ምን ይላል እና ቤተሰቦቻችን ትንሽ የተማሩም ስላልሆኑ ተቆጣጥሮ ወረቀትን አንድ ቦታ ማኖር ምናምን ላይኖር ይችላል። ገብቷችኋል አባባሌ። ስለዛ እየሄዱ ቼክ ነው ማድረግ ያለባቸው። እየሄዱ ቼክ ማድረግ አለባቸው። ወረቀቱን መያዝ አለባቸው። በተለይ ደግሞ ትራንስፈር ያደረጉበትን ፋቶራ መያዝ አለባቸው። ያ ነገር ያ ፋቶራ እንደ ምክንያት ኦር ደግሞ እንደ ማስረጃ የሚጠቅም ከሆነ ማለት ነው። ሰው አሁን ላይ ማስረጃ ቢኖር እየካደ ነው እ እየሸመጠጠ ነው አይደለም? ቤት ሳይሰራ ተሰርቶ እራሱ ሽምጥጥ እያደረገ ነው። ብዙ ዋጋ እየተከፈለ ነው። ገብቷችኋል አይደል? ለዛ ተጠንቀቁ፣ ቤተሰቦቻችሁን አስጠንቅቁ። እረስታችሁ ከሆነ ላስታውሳችሁ። በእኔ የደረሰ በእናንተ አይድረስ ለማለት ነው እንጂ ለማስጨነቅ፣ ስጋት ውስጥ ለመፍታት ምናምን አይደለም። እኔ ስጋት ውስጥ የሚከት ነገር እራሱ እሰራለሁ ብዬ አላስብምም። እስከዛሬ የሚሰራው አይመስለኝም። ገብቷችኋል። ምክንያቱም እናንተ ብዙ የሚያሳስባችሁ ነገር አለ። እኔ አረብ አገር ሁኜ ትንሽቱ ነገር ተሳስበኛል። ገብቷችኋል። ኢትዮጵያ ሂጅ፣ እንዴት ይሆን ይሆን፣ እንዴት ሰራ ይሆን፣ እንዴት ኖር ይሆን፣ አገሩንስ ለምጪ ኖር፣ ብር ራሱ ቢኖራችሁ እኮ ማለት ነው። አንዳንዴ ተቀመጡ፣ ተቀመጡ፣ ተቀመጥ የሚል ነገር አይኖርም ወይ? ቶሎ ትዳር ካለሽ ወይ ካላረገሽ ምናምን ሂጂ፣ ሂጂ፣ ሂጂ ነው የሚልሽ፣ በቃ ላይሽ ያለው ነገር። ምክንያቱም አንዳንዴ አረብ ሀገርንና ኢትዮጵያን እናነጻጽራለን፣ በኑሯችን ማለት ነው። የአረቦችን ሩብ አንኖርም ግን እንደ አቅማችን መኖር እንችላለን ብለን ውስጣችንን ማሳመን አለብን። ገብቷችሁ ያለበት። ስለዚህ ብዙ ሀሳብና ጭንቀት ስላለ እንደገና በዛ ሀሳብና ጭንቀት ላይ መተሽ፣ ያቺ ቦታ ናት ዋስትናዬ ብለሽ መተሽ። በኋላ ሰውዬ ቢሸመጥጥ ወይ ግማሹን ቢወስደው በቃ እርግጠኛ ነኝ የሆነ የሚሰማሽ ነገር አለ። በጣም ትናደጃለሽ፣ ትበሳጫለሽ። ገብቶሻል። ምክንያቱም ያቺን ነገር አለች ብለሽ ነው የመጣሽው። ያችን ሽጪ በቃ አውቸረችራለሁ ኦር ሱቅ ከፍታል ሊሆን ነገር አረጋለሁ። ወረት ይላብለሽ ማለት ነው። ስለዚህ ያችን ቦታ ስትከጂ ኦር ደግሞ ግማሹ ሲወሰድብሽና ቦታ ይቱ ትንሽ ሆና መሸጥ ሳችል ስቀር በጣም ስለምትናደጂ ያ ከመሆኑ በፊት ቼክ ያርጉልኝ፣ እውልኝ፣ እጠሩልኝ። እንደገና ደግሞ ጭቅጭቅ የበዛበት ነገር ከሆነ ሽጡልኝ፣ ሽጣችሁ ብሬን አስቀምጡ በአማና ማለት አለብሽ ብዬ አስታወስኩኝ እንጂ ማስጨነቅ ወር ደግሞ ይሄ ስጋት ውስጥ መክታት አይደለም። አብዛኛው እንደውም ማስታወስሽን ምናምን ብዙ ነገር ጽፏል ማለት ነው። ስለዚህ እኔ ስጋት የሚባል ነገር ለእናንተ ማውራት አልፈልግም መቼም ቢሆን ማለት ነው። ስጋት ከሚባሉት ነገሮች አንዱ ከሚያሰጋ ከሚያስጨንቅ አንዱ ኑሮ ውድነት በሚለጉ ዙሪያ ነው። ኑሮ እንደ ኑሮሽ ነው በቃ ኑሮ እንደ ኑሮች ነው። በሳምንት አንዴ ስጋ ብትበይ አልሐምዱሊላ በይ። በሳምንትም አንዴ ስጋ ባይገኝ ምንም ችግር የለውም እኖራለሁ ብለሽ ግን ራስሽን አሳምነሽ ነይቶሎ እንጂ የኑሮ ውድነት እዛ ሊያስቀርሽ አይገባም። የኑሮ ውድነት ስጋት ሊሆንሽ አይገባም እያልኩ ነው እየተናገርኩ ያለው ማለት ነው። ብዙዎች አሉ ኑሮ ውድ ነው፣ ኑሮ ከብዷል፣ እንደገና ልንሰደድ ነው ምናምን፣ ኢትዮጵያ መኖር አልተቻለም ምናምን እያሉ ቪዲዮ እየሰሩ የሚፖስቱትን አያቸዋለሁ እዚህ ኢትዮጵያ ውስጥ ያሉ ዩቱበሮችን ከአረብ ተመላሾችን ማለት ነው። ይሄን አልደግፋቸውም። ምክንያቱም እስከ መቼ ድረስ አረብ ሀገር ይኖራል እስከ መቼ ጉልበት ጊዜ ሁሉ ነገር እስከሚያበቃ ጉልበታችን አልቆ በቃ አገልግሎት መስጫ ክልል ውጭ ስንሆን ወንድ እንደምንመጣ ገብታችኋል። መምጣት አለ፣ ዘር መተካት አለ፣ መውለድ አለ፣ ብዙ ነገር አለ። ዘርሽን ተክተሽ አርፈሽ በቃ አለ አይደል? ድካምሽን ተወተሽ መሰደድ ትችያለሽ። አረብ ሀገር መቼም የሚዘጋ ስለማይመስለኝ መልሰሽ ደግሞ መሰደድ ትችያለሽ። ጤና ካለሽ ጤና ካለሽ መሰደድ ትችላለሽ። ጤና ሲኖር ነው አሁን መስራት የሚቻለው። ጤና ካለሽ መሰደድ ትችላለሽ። እርጅና ራሱ አረብ አገር አይገድበው። ትልልቅ ሆነው ወልደው ከብደው እየሄዱ ስለሆነ ማለት ዋናው ምንድነው? ጉልበት ካለሽ ጤና ካለሽ መሰደድ ትችላለሽ። መተሽ አረፍ መተሽ፣ ደግሞ ቶሎ ንብረትሽን በስምሽ ትርግ። መስተካከል አለባቸው የምትያቸውን ነገሮች በኋላ እንዳይቆጭሽ ካሁኑ መተሽ እስትክክል ላድርግሽ። በተለይ ቃማ ያላችሁ አስተካክላችሁ ቦታ ቦታ ሲይዛችሁ ንብረታችሁን ተመልሳችሁ መሄድ ትችላላችሁ እና የተናገርኩት ነገር የማንቂያ ደወል ኦር የረሳችሁ ወይም ደግሞ ቤት ገዝተናል ብላችሁ፣ ቦታ ገዝተናል ብላችሁ ወዳችሁን ነፍታችሁ ወረቀት ስላለ ለተቀመጣችሁ ወረቀት ብቻ ዋጋ ስለሌለው ቸክ እንዲያደርጉላችሁ እንድትነቁ፣ ንብረታችሁን እንድትቆጣጠሩ መልእክት ተናገርኩ እንጂ የሚያስጨንቅ ነገር ወይም የሚያሰጋ ነገር አልተናገርኩም። በራሴ ማለት ነው። እናንተም የምትሰሙ ሰዎች መፍረት ትችላላችሁ። እና ይሄ ስጋት ነው ምናምን የምትሉ ሰዎች መጀመሪያ ስጋትና መልእክትን፣ ስጋትንና ንብረታችሁን ተቆጣጠሩ ማለትን መለየት አለባችሁ። ወደፊቶች ማለት ነው። እና አላብዛባችሁ፣ ይሄ ስጋት አይደለም። የተናገርኩት የሚያስጨንቅ ነገር አይደለም። ንብረታችሁን ቼክ ይደረግላችሁ፣ በኋላ እንዳታለቅሱ፣ በኋላ እንዳትሸመጠጡ፣ እንዳትካዱ ንብረታችሁን ይቆጣጠሩላችሁ ቤተሰቦቻችሁ ብዬ ነው የተናገርኩት። እንደኔ ማለት ነው፣ በእኔ አስተሳሰብ። እናንተ እንዴት እንደተረዳችሁት አላቅም። እና የዛሬው ቪዲዮ አላብዛባችሁ፣ ይህንን ይመስላል። አትጨናነቁ። ኑሮ ያን ያክል አይደለም። መኖር ትችያለሽ እንደ ቤትሽ፣ ሁሌም እየተናገርኩ ነው፣ እንደ ቤትሽ፣ እንደ ጎጆሽ እንደ አቅምሽ መኖር ትቻያለሽ። ጤናሽ ሳይጎል ጉልበትሽ ሳይዝል እድሜሽ ሳይሄድ መተሽ አግብተሽ ወልደሽ ዘርሽን ተኪ ፍሬሽን ብዬ ነው የምለው። ብዙ ጊዜ ሳወራ አንቺ እያልኩ ነው የማወራው፣ እናንተ ማለት ነው በአጭር አማርኛ። እናንተ ለምዶቤ ነው እንደዚህ ያርገሽ፣ እንደዚህ ያርገሽ፣ እንደዚህ ያርጋችሁ በሚለው አዳምጡት። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱህ።